ወዴት እየወሰድክ ነው? አታየውም እንዴት እንደሚንቀባረር አንዱ ሀሳብ የገባት ይመስላል እንዲሁ ዝም ብዬ፣ የምር ነው ነግራታለሁ። ሁሉንም ነገር ይፋ አድርገን ሽማግሌ ይልቅ ያገባሻል። እሺ፣ ትንሽ ያስፈራል። እንዴት አባቱ እንደሚያምር! አረ እባክሽ። አዎ፣ በእናትሽ ገና ሳይው ልቤት ትርክክን ያለው። ወንድምሽ ነው? አይ አይደለም፣ ጓደኛዬ ነው። ደስ ይላል። በቃ ታመቻችን ያለሻው እማማ መጠየቅሽ ኪንጎ ያት ነው ያለው ማሪኩ ስትኩ እርግጠኛ ነሽ? አዎ እርግጠኛ ነኝ። ደግሞ እኔ ከእሱ ምን አገኛለሁ ብዬ ነው እንደዚህ ማድረገው። እንደኔ ለቃቅሞ እንደሚኖር አውቃለሁ። ቆይ ምን አደረገኝ ወንድሜ? ወንጭ ሙድ እያሽብን ነው እንዴ? ቆይ እያራፈልሽ ነው አንቺ። ካልሆንሽ ማነው እንደዚህ ያደረጉሽ? አረ በፍጹም ምን አደለው። አልኩህ እኮ ልቀቀኝ። ዳይመንድ ምንድን ነው ታዲያ እንደዚህ ካልሆነሽ ከአባቷ ሐዘን ሳታገግም የምትወደውንና የምታፈቅረውን ያጣችው ቅምጥል ዛሬ ላይ ግራ በመጋባት ላይ የአባቴን ቤት ልሽጥና ፍቅሬን ላድን እያለች ትገኛለች። ሰራተኛዋ አደይ ክፍል 139ን ይዤላችሁ ቀርቤያለሁ። ታዲያ ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ወደ ክፍሉ አለፍን። ባለፈው ክፍል የምትወደውንና የምታፈቅረውን ለማግኘት ስትል የአባቴ ቤት ይሸጥ ያለችው በውሳኔዋ እንደ ጸናች ትገኛለች። ታዲያ ወንድማ በረከትም እባክሽ የአባቴ ቤት አይሸጥም፣ ለምን እንደዚህ አይነት ውሳኔ ተወሽነ ያለሽ እያላትም ይገኛል። ነገር ግን ድንገት እሷ ደግሞ የምትወደውንና የምታፈቅረውን ሰው ለማጣት አልፈለገችም። ለእሱ ስትል አባቷን ጥላ ወደ አገር አብራ ተሰዳ ሌላ ቦታ ሄዳ አባቷን በሱ ነውና ያጣችው የአባቴ መተኪያ ነው ብላ የምታስበውን ኪንጎን እንዳላጣው ስትል የአባቷን ቤት ለመሸጥ ወሰነች። ታዲያ ይህንን ሀሳብ ሁሉም አይሆንም በማለት ሀሳቧን አፍርሰውባታል። እንደውም ሌላ መላ መፈለግ ሳይኖርብን አይቀርም እያለች ለሊም እንዲህም ብላታለች። ይኸውልሽ ክምጥን፣ ይኸውልሽ ኪንጎ ኪንጎ ምንም አይሆንም። ነገር ግን እባክሽን ሌላ ሀሳብ እናውጠንጥን ትላታለች። በሀሳባቸውም ሳትወድ በግዷ ተስማማለች። ገንዘብ አምላኪዋ ቤዛ ዛሬም ከወንድሟ ጋር ሆና ኪንጎን እያሰቃየችው ትገኛለች። ታዲያ ገንዘቡን ካላመጡና ካልሰጡን ኩላሊቱን አውጥቼ መሸጥ ፈልጋለሁ የሚለው ወንድሟ አሁንም እየዛተና እየተንቋራጠጠ ቢላ ይዞ ወዲያ ነውድ ይላል። ቤዛ ግን ሁለት ልብ ሁናለች። ምክንያቱም ኪንጎ ከሞተ ደመቀ እንደማይፈታት ታውቃለች። እና ወንድሜ እባክን እንደዚህ አይነት ውሳኔ አትወስን፣ ነገር ግን ጓደኞቹ እጅግ በጣም ተጨንቀዋል። ደሞ ይውልህ የሚወድህ ጓደኞች አሉ። ስለዚህ ስልክ ይደወልልህና ንገራቸው ትለዋለች። ኪንጎም እባካችሁን ልቀቁኝ፣ ከኔ አስር ሳንቲም እንኳን አታገኙም። ቆይ ለምን ግን በዚህ ልክ ክፉ ትሆኛለሽ? ይላታል ቤዛን። ቤዛም ጭራሽ እኔን ክፉ፣ ለማንኛውም ስልክ ደውልለትና የእኛን ስም አንድ ትንፍሽ ሳትል ዝም ብለህ ብሩ እንዲያስገቡ ንገራቸው። ቅምጥልም የአባቶን ቤት ልትሸጥ አስባለች። ስለዚህ ለአንተ ስር የምትከፍለው ዋጋ ብዙ ነው ማለት ነው ትላለች። ወንድምየውም ምንም ሳያመረታ ስልክ ይደውላል። ታዲያ ስልኩን ደውሎም ያነሳለት ዳይመንድ ነበረ። እንዲህም አለው እባክን፣ ዳይመንድ አድኑኝ፣ ኩላሊቴን አውጥተው ሊሸጡት ነው እያለም ይጠይቃል። ታዲያ ዳይመንድም እንዲህ ብሎ ይመልስለታል። ይኸውልህ፣ አይዞ ኪንጎ፣ ቅምጥልም የአባባን ቤት ሽጣ ልታስወጣ ትፈልጋለች እና አለን ሁላችንም ይለዋል። ኪንጎም አባቷን በኔ ምክንያት አታ እንደሆነ ደግሞ የአባቷን ቤት ሽጣ እንዴት እንደዚህ ታደርጋለች በፍጹም ይሄማ አይሆንም ይላል ታዲያ ገንዘብ ጥማት ያሰከረው የቤዛ ወንድምም ስልኩን ከእጁ ላይ ቀምቶ በእርግጫ ይመታውና እንዴት እንደዚህ ትላለህ እኛ የምንፈልገው ገንዘቡን ነው ያለበለዚያ ኩላሊትህን አውጥቼ እሸጠዋለሁ እያለም ያስፈራረዋል ታዲያ ስልኩ የተዘጋበት ዳይመንድ ግራ በመጋባት ወዲያና ወዲህ እየተንቋዋለለ የጓደኝነት ጥግ ግራ ያጋባው ጓደኛውን ሊያጣው እንደሆነ እየተሰማ ያለው ስሜት ግራ ገብቶታል። መሀል አስፋልት ላይ ወዲያና ወዲህ እንደ ሕፃን እናቷ ጠፍታባት እንደምትፈልገው ሁሉ እሱም ዓይኖቹ እየተንከራተቱ ነበር። ታዲያ ድንገት በዚህ ነበረ በመቅጽበት ሩታና ሮማን ድንገት ሲያልፉ ያያቸዋል። የውዴታ ግዴታውንም ድሮያ የሚወዳትንና የሚናፍቃትን ሮማንን ሲያያት ልቡ ስፍስፍ የሚለው፣ ዛሬ ግን በፍጹም ደንታቢስ ሆኗል። ሮማን ያየችውን ነገር ማመናቅቷታል፣ ምክንያቱም ዳይመንድ እስከዛሬ ሮማንን ሲያይ በፈገግታና በመቅለስለስ በደንብ ሰላም ይላት ነበር። ዛሬ ግን ደመናማ የሆነው ፊቱን ጭፍግግ አድርጎ እንዴት ናችሁ? ወዴት እየሄዳችሁ ነው? ምንድን ነው እንደዚህ ማማር ይላታል። አይ እትዬ እኮ ከቤት ውጡና ትንሽ ተዝናኑ ብለውነ ነው። ነገር ግን ዛሬ ፊትህ ልክ አይደለም፣ ምን ሆነ ነው ትለዋለች ሮማን። ምንም አልሆንኩም፣ ኪንጎ ጠፍቶብነ ነው ይላታል። እኮ እንዴት ብላ ስትጠይቅም አላውቅም እንዴት እንደሆነ ነገር ግን ብሩን ካላስገባንላቸው ኩላሊቱን አውጥተው እንደሚሸጡም ነግረውናል፣ ይላታል። በዚህ ሁኔታ እያሉ አዝነው ነበረ ድንገት ቤኪና ቀመጠን የመጡት ታዲያ እነሱ ሲመጡ በህሉ እናንተም ወደ መጣችሁበት ሂዱ እኛም ከእነሱ ጋር እንሄዳለን ብለው ሸኛቸው። በሌላ በኩል ውሉ ያለየለት የለት የአደይና የዴብ ፍቅር ዛሬም እንደተለመደው በፍቅር ላይ ናቸው። ነገር ግን ውላቸው አለየም። እዚህ ጋ የቤተሰብ ፈቃድ ያስጨንቀዋል። እዚህ ጋ ደግሞ የአደይን ማጣት ያስጨንቀዋል። ታዲያ ዙሪያ ገባውን እንቅፋት የበዛበት የአደይና የዴብ ፍቅር አሁንም ቢሆን እንቅፋቶቹ ከፊት ለፊት አሉ። እህቱ ናት ብላ የምታስሌዱ ዛሬም ለወንድሟ እንቅፋት ከመሆን ወደኋላ አላለችም። ሌላኛዋ ደግሞ ተንኮለኛ የሆነችው አስባም አለማም ቢሆን ዴቪድ ለራሷ የማድረግ የምትፈልገዋ የልዩልዩ ጓደኛ ዙሪያውን እያንዣበበችባቸው ትገኛለች። ታዲያ ይሄ ፍቅር ወደየት ያመራ ይሆን የሚለው የሁሉም ስጋት ነው። ምክንያቱም ለሊ ይሄውልሽ የኔ ነገር እንዳይደርስብሽ ከሞላ ጎደል አንዳንድ ነገሮችን እየተጠነቀቅሽ ብላት ነበር እና ዛሬ አደይ ፍቅሯ የቆረጠ ውሳኔ ላይ እንዲደርስም ትፈልጋለች። ታዲያ ዴቭም ዛሬ ቆርጦ ተነስቷል። ለቤተሰብም ተናግሮ ሽማግሌ እንደሚልክ እየነገራትም ይገኛል። መሀል አስፋልት ላይ ሆነው እያወሩ በነበሩበት ቅጽበት እንቅፋት የሆኑት እነ ሊዱ ከጓደኛዋ ጋር አብራ ትመጣለች። ታዲያ አደይን ከእሱ ገለል ለማድረግ የማይፈነቅሉት ድንጋይ የለም እና ዛሬም እንደተለመደው ድንጋያቸውን ለመፈንቀል ቢፈልጉም ዴቭ ግን በፍጹም ሊያስደርሳቸው አልቻለም። ፍቅሬን አትንኩብኝ አርፋችሁ ተቀመጡ የሚል ይመስላል። አደይም ዛሬ ቆርጣለች። በቃ ከዚህ በኋላ ይፋ አውጥተነው አብረን መኖራችን የማይቀር ነው ይላታል። ቤተሰቦች ፍቃደኛ ካልሆኑ ግን እንዴት ልንሆን ነው ትለዋለች። ፈቀዱ አልፈቀዱ በቃ ምርጫ የለሽ። ከዚህ በኋላ ምርጫዬን ወደ ኋላ ብዬ ላስቀረው በፍጹም አልችልም ይላታል። በሀሳቡ ተስማምታ አመሰግናለሁ ብላ ምስጋናን ትቸረዋለች። እሱም የኔኮ ግዴታ ነው ይላታል። ፍቅራቸው እጅግ እያበበና እያማረ ቢመጣም ነገር ግን በዙሪያው እንቅፋት አለውና መጨረሻው እጅግ አሳሳቢ ነው። በሌላ በኩል ደንታ ቢስ የሆነችውና ጣጣ የሌላት ሊዱ ዛሬ ወደነለሊ ቤት አምርታለች። ታዲያ ድንገት በሩን ስታንኳኳ የከፈተላት ግን ቆንጅዬና መድኃኒት የሆነው ጥቁር አዝሙድ የሆነው ባቡሬ ነበረ። ስታዩ ልቧ ድንግጥ ይልለታል። ታዲያ ይህንን ስትመለከት ጓደኛዋ ባቡሬን አብዝታ ትፈረዋለች እና እየተርበተበተች ቆይ ምንድን ነው ቆይ እንሂድ እያለቻትም ነበር። ሌዶ ግን እንዴት ቆንጆ ነው እያለች አይኗን እሱ ላይ ተክላ ቀረች። እህቱ ቅምጥልም ወንድሜ ላይ አይንሽን አንሺ ብላ ታስጠነቅቃታለች። ወደ ውስጥም ገቡና ለሊን አገኟት። ታዲያ ከለሊ ጋር አብራ የተቀመጠችውን የባቡሬን እናት ምንም አላስተዋሏትም። ሁልጊዜም ቢሆን ግራ የገባቸው ህይወት የሚኖሩት እነ ሊዱ ዛሬም እንደተለመደው እየተንቀሸቀዩ ለሊን ያጣድፏት ነበር። ታዲያ ለሊም ረባካችሁ ተረ ምን ሆናችሁ ነው? እያለች ሊዱን ብትጠይቃትም ሊዱ ግን ልቧ በአንድ ጊዜው ከአይኑ አይኑ ላይ ያረፈበት ባቡሬን አሁን ላይ በፍቅር ፈልገዋለች። ታዲያ እባክሽን አጀናጅኝ፣ ቦታ እንዲሰጠኝ አድርግልኝ ትላታለች። ለሊም እንዴ፣ ምን እየሆንሽ ነው? ቆይ እስኪ ተረጋጊ፣ ምንድን ነው፣ ምንሽ ነው? ብላ ስጠይቃትም ለእኔ ጓደኛዬ ነው ትላታለች። ጓደኛ ነው ብላ እየነገረቻት እንኳን አቅሏ ሊመለስላት አልቻለም። ታዲያ ይኸውልሽ እዚህ ጋር እኮ የቤኪ እናት ናት ቁጭ ብላ ያለችው ስለዚህ ለምን እሷን አጠይቂያትም ብላ ለሊ ወደ ቤኪ እናት ታስተላልፋለች። የቤኪ እናትም የዘንድሮ የዘመኑ ሴት ግራ ቢያጋባቸው ወይ ጉድ፣ አሁንማ በሴቱ ብሶ የለ እንዴ እያሉ በአግራሞት ይመለከታሉ። ታዲያ ሊዱም የቤኪን እናት ሃይ ብላ በቀበጥ እንደ በቷ ትቅበጠበት ጀመር። እሳቸውም አይን አይኗን እየተመለከቱ ግራ በመጋባት ወይ ሴቱ ወይ ጉድ እያሉ ያሉ ይመስላሉ። በሌላ በኩል እነ ዳይመንድ ቤዛን አግኝተዋታል። ቤዛንም አግኝተው መንገድ ላይ እያጣደፏት ይገኛሉ። ነገር ግን ቤዛ እውነታውን ልታወጣ በፍጹም ፈቃደኛ አልሆነችም። እንደውም ይባስ ብላ እያስመሰለች ማስመሰሏን ቀጥላለች። ግራም እያጋባቻቸው ነው ኪንጎ ከእሷ ጋር እንደሌለና ምንም እንደማታውቅ ሰሞኑን እንደውም እንዳላየችው ትነግራቸዋለች። ግራ እየተጋባም ዳይመንድም ሊያጋጫት ይፈልጋል። ነገር ግን እስኪ አሁን እንለቅሻለን፣ በኋላ ግን እውነታው የታወቀ ጊዜ ወዮልሽ፣ አንቺን እያለ ይለቃታል። በሌላ በኩልም ደግሞ ሊዱ ጓደኛዋን ይዛ ወደ እነ ፍቅር ቤት ተመልሳለች። ታዲያ እነ ፍቅር ቤት ተመልሳም እታለም አላስገባትን አላስገባትም ቢሉም እሷ በድብቅ አስገብታታለች። አለች ክላስ ውስጥም አስገብታት በነበረችበት ቅጽበት ጓደኛ ወደ ሽንት ቤት ስታመራ ስልኳ ይጮኋል። ቤዛ ነበረች። ሊዱ ስልኩን ስታይ ቤዛ ናት። በደግ አድርጋ ስልኩን ጆሮዋ ላይ ታደርጋለች። የሰማችውን ነገር ማመን ያቀታታል። ጓደኛዋ ድንገት ዘው ብላ ስትገባ ቋይ፣ ግን ምንድን ነው የሰው ስልክ ያለ ፈቃድ እንዴት ታነሻለች? ብላ ታፈጥባታለች። ሌዱም ቋይ፣ አንቺ ምን እያደረግሽ ነው ያለሹ? ከቤዛ ጋራ እውነታውን ካልነገርሽኝ ዛሬ ከእኔ ጋር በፍጹም አንቺ ጥሩ ሰውነች ብዬ እኔ ከአንቺ ጋር መቆሜ በጣም ያሳፍራል። ምን እያደረግሽ ነው ያለሹ? ትላታለች። ነገር ግን ጓደኛዋ ፈቃደኛ ሆን አልትነግራት ፈቃደኛ አይደለችም። ሊዱም ታዲያ የውልሽ ካልነገርሽኝ የማረገውንን ያውቃለሁ ብላ ወደ ውጭ ለመውጣት እጇን መንጭቃት ወደ ውጭ አምርጣለች። እውነት ሊዱ እውነታውን አውጥታ ልትነግራቸው ይሆን? ኪንጎ ያለበትን ቦታ ልትጠቁሟቸው ይሆን? በቀጣይ ክፍሉ የምናየው ይሆናል። እስከዛው ጤና ይስጥልን።